ሀይሚ አንድ ባንድ የቤት ስራዋን እያጠናቀቀች ነው። የሚቀረው የቤት ስራ ትልቁ ችግር ደግሞ ብሩክ ሲስን ከህይወት ምንጥቅ አድርገህ መጣል ግድ ነው። እንግዲህ በጨረቃዎች መልእክት ኖሮኝ ነው የመጣሁት ማለት ነው። ለብሩክ መልእክት አለኝ። እንዲህ ሀይሚ እየትናንትና እንግዲህ ዳኒን አሰናብታ ልካዋለሽ ማለት ነው። አጠገቤ እንዳትደርስ ሁለተኛ ስልክ እንዳደውልልኝ ከዚህ በኋላ ማውራት አልፈልግም። አንተ አካሄድህ ልክ አይደለም። የታቀኸኝ ሲጀመር ብላ የታቀኸኝ የሚለው ብቻ በቂ ነውና፣ ምክንያቱም እነሱ ከተዋወቁ ገና ሶስት ሳምንታቸው ነውና፣ ሀይሜ ዳኒን ለማሰናበት ደቂቃ ራሷ አይፈጅባትም። ምክንያቱም ምንም ነገር ዜሮ፣ ምንም ነገር ከእሱ ጋር ስለሌላት ማለት ነው። ወይ የረጅም ጊዜ ትውውቅ፣ ወይ ጓደኛ፣ ወይ ምኑ አይደለም። ምንም ማለት ነው እና ምንም ጊዜም አይፈጅባትም ማለት ነው። እንግዲህ ሶሲንም አይታችኋል። ባለፈው ሶሲ ለማናደድ ሀይሚን ሞክራ ነበር፣ ጭራሽ ራሷ ተናዳነ ሄደች። የጣልሽውን ማን ያነሳልሻል እዛው ፈልጊ የራሴን አልሰጥም የሰውም አልፈልግም ብላ ነው በአጭር አማርኛ አሰናብታ የላከቻት ዛሬ እንግዲህ ብሩክ እንግዲህ በሶሲ ቤት ይመጣሉ እያስባለሁ አሁን ዋናው ትልቁ ችግሩ ማለት ነው ምን መሰላችሁ ቤተሰቦች ሰላም ሰላም እንዴት ናቸዋለሁ ሰላማችሁ ይዛ በያላችሁበት እያልኩኝ ውዴ ቻናሌ ቤተሰቦች አለን አላችሁ እንግዲህ በመጀመሪያ ጨረቃዎች ሀይሚና ቡራ ማለት ነው፣ መቼም ቢሆን መቼም ቢሆን አይለያዩም። ይሄን ቃል ስንለው ቀላል ሊሆን ይችላል፣ ግን ደግሞ እኛ እንደዚህ ቀላል የምንናገረውን ቃል እነሱ በጣም እንዴት ነው ብዙ ዋጋ ከፍለው ብዙ ነገር አሳልፈው መልካም ነገር አሳልፈው ጥሩ እቅዶችንም ለወደፊት ያቀዱና እንዲሁም ደግሞ መሰረታዊ የሆኑ ስኬቶችን አሳክተው እዚህ ደርሰዋል። ስለዚህ ሀይሚና ብሩክ እውነት ለመናገር መቼም አይላዩም። በቅርቡ አሁን ያው ይታረቃሉ። እንግዲህ ደግሞ ማለት ነው ገልብጣችሁ የምታወራ አላችሁ? ዳኒ ሀይሚን የሆነ ችግር ሊከታት ነው ሊያጠምዳት ነው ምናምን ምን ብሎ ነው ሊያጠምዳት ቢያጠምዳትስ እንዴት ነው የሚሳካለት? ሀይሚ ሲጀመር ማንም አይዛትም፣ ማንም ማንም አይዛትም ስላችሁ። በንግግር ማንም አያሸንፋትም በምንም ማለት ነው። በቃ በማንም ማንም አያስቀራትም ማንም ማለት ነው። እንዴት ነው በቃ ኢቭን እንኳን በንግግር ማለት ነው። ቁጭ ብድግ አድርጋ ስራ ምጽፈታናት እና የበሬን ነው የምላችሁ። እንዲያው ለምን ገልብጣችሁ ተወራላችሁ? ሀይሚ በቃ ማለት አሁን ምንም ምንም ንጹህ ወረቀት በቃ ከኋላዋ፣ ከፊትዋ ከምንም የተደበቀ ምንም የለም። ዳኒን እያላችሁ ረስዛችሁ ነበር። ዳኒን ትናንትና ይው በአንድ ቃል ነው እንግዲህ አዋርደ የላከችው ማለት ነው። ስለዚህ ዋናው አሁን ደግሞ ትልቁ ችግር ወይም ትልቁ ፈተና የሶሲና የብሩክ ነው። ብሩክ ለምሳሌ በቃ ከህይወቴ ውጭ ብሎ ሊያስወጣት ይችላል ብሩክ። ነገር ግን ሶሲ የፈለገ ነገር ቢሆን የብሩክና የጓደኝነት እንዲቋረጥ አልፈልግም ብላለች። ታዲያ ብሩክ እንዴት ነው ከዚህ ልጅ ጋር የሚፋተው ማለት ነው? እንዴት ነው ይችል ልጅ ሱ የሚያስወጣል? በመጀመሪያ ደረጃ ከመታረቃቸው በፊት ከመታረቃቸው በፊት ብሩክ ሱሲን ምንጥቅ አድርጎ ሊያስወጣ ይገባል። የምር ማለት ነው። የፈለገ ነገር ቢሆን ሀይሚና ብሩክ ይታረቃሉ። ዛሬም ነገም ይታረቃሉ። ለመታረቅ አንድ ቀን አይፈጅም። ግን ደግሞ የሀይሚ ልብ ንጹህ ሆኖ በንጹህ ልብ እንደ ድሮ ብሩክን እንድትቀበለው ወደ ድሮ እንድትመለስ፣ ብሩክ ሲስን በአራት ነጥብ በቃ ከህይወቱ መንጥቆ መጣል አለበት። በቃ ጓደኝነት የሚባል ቤስት ፍሬንድ የሚባል የሴት ጓደኛ የውም እንደዚህ ሀይሚን ከፍ ዝቅ አድርጋ እምታያት ለአንተ ፍቅረኛ ክብር የሌላት ሶሲ በአንተ ጓደኛ ውስጥ ሆና መኖር የለባት፣ መቼም ቢሆንም ለወደፊቱም ቢሆንም ማለት ነው። ስለዚህ ብሩክ አንተ ጓደኛን፣ ፍቅረኛን፣ የወደፊት ሚስትን አስከብረህ መያዝ ያለብህ አንተ ነህ። ሶሲ መታ ስትገላመጣት አንተ ለማሸሽ ያለብህ ምክንያቱም በአንተ በኩል ስለመጣች። ሲጀመር አንተ ነው ማስወጣት ያለብህ። በቃ የቤት ስራዋን ሀይሚ ጨርሳለች። ለምሳሌ ከዳኒ ጋር አንቺን ፈልጎ ነው ምናምን የሚባል አለ፣ ይሄው ጨርሰች አጠገቤ እንዳደርሳለች አለችው። በአራት ነጥብ አለቀ። አሁን ደግሞ ኮሽታ በተፈጠረ ቁጥር እየመጣች ሀይሚ ላይ እንድታላዝን ማንም አይፈቅድላትም ለሶሲ ማለት ነው በመጀመሪያ ቁጥር አንድ አንተ ነህ ማስወጣት ያለብህ ብሩክ ማለት ነው ምንም ምንም ጥያቄ የለውም ሶሲን ከህይወት ምንጥቅ አድርገህ ጓደኝነት ቤስ ፍሬንድ ምናምን የሚባል ዳብል የሚባል ነገር ሀይሚን ሳምታህታል ምን እንዳለሽ ማለት ነው እንግዲህ ሀይሚ የምትወዳት የምታከብራት ልጅ እስከሆነች ድረስ ሶሲን አንድና አንድ ከህይወት መንጥቀህ ማስወጣት ያለብህ ብሮክ አንተንህ ማለት ነው። ስለዚህ እውነት ለመናገር ሀይሚም በቃ ልቧ እንዲሽርና በቃ በሰላም እንድትመለስ ሲስን ከብሩክ ጋር ማየት አትፈልግም በአጭር አማርኛ ማለት ነው። ስለዚህ ምንም ይሁን ምን እናውቃለን ብሩክ ለሀይሚ ትልቅ ቦታ እንዳለህ፣ እንደምትወዳት፣ እንደምታከብራት ብሩክም እኮ በጣም ይወዳታል፣ በጣም ያፈቅራታል እውነት ለመናገር ማለት ነው። ከምንም በላይ በቃ ከራሴ በላይ ነው የምወዳት ሀይሚን እንዳይኔ ብሌን እንዳይኔ ብሌን ነው ማየት በሀይሚ አልደራደርም፣ በሀይሚ አትምጡብኝ፣ ሀይሚን ማንም ሰው ዞር ብሎ በክፉ እንዲናገርብኝ አልፈልግም ብሎ በራሱ አንደበት ብዙ ጊዜ ተናግሯል፣ ብሩክ ማለት ነው። ግን ደግሞ እንግዲህ ስለ ፍቅራቸው ጉዳይ ሚዲያ ላይ ምንም አይነት ነገር መናገር አይፈልግም። ይሄ ደግሞ ቃሌን እንጠብቃለሁ ብሏል ማለት ነው። ይሄን እንግዲህ እኛ ለነሱ ለራሳቸው ፕራይቬትም ሆነ ምንም ሆነ እንተውላቸው። ብቻ ግን በቃ አሁን ላይ እያየን ባለው ነገር ምንም ይሁን ምን ሀይሚን እንደዚህ ከፍ ዝቅ የምታደርጋትን ሶሲ ለአንተ ቤስት ጓደኛ ፍሬንድ ሆና መቀጠል አትችልም። ሶሲን ካላስወጣህ አንተ መቼም እና መቼም ቢሆን ከሀይሚ ጋር ሰላም አለ ብዬ አላስብም። ቁጥር አንድ ሶሲን ማስወጣት አለ። እንግዲህ ሀይሚ የቤት ስራዋን ጨርሳለች። የቀረው የብሩክ የቤት ስራ ነው። የብሩክ የቤት ስራ እንደሞ እንግዲህ ለአንተ ነው የምንተውልህ። ምክንያቱም ይሄ አንተ ነህ ማስወጣት ያለብህ ሶሲን ማለት ነው። እና ሀይሚ በቃ በምንም ነገር አያገኟትም። በምንም ማለት ነው። በምንስ ያገኟታል? ምንም አይነት ግንኙነት የላት ከነሱ ጋር አንድ በአንድ ነው ያስወጣቻቸው ሶሲንም ዳኒንም ማለት ነው። ስለዚህ ብሩክ አሁን ሶሲን አስወጥተህ ከሀይሚ ጋር ታርቃችሁ አብራችሁ መቀጠል አለባቸው።